ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ የሚል ቃል በሐዋርያት ሥራ ምዕራፍ አንድ ቁጥር ስምንት ላይ ተጽፎ ይገኛል። ቃሉ የተነገረው በኢየሱስ አማካኝነት ለሐዋርያት ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ የሚለውን ይህንን ቃል የኢየሱስ ተከታዮች በሌላ አንግል ነው ያዩት። በደንብ አንደርስታንድ አላደረጉትም። ከዚህ የተነሳ ኢየሱስ መረዳት በሚችሉበት መንገድ ሲያስረዳቸው እንመለከታለን። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ብሎ ኢየሱስ የተናገረው ኃይል ፖለቲካዊ ኃይል ወይም ደግሞ ምድራዊ ኃይል አይደለም፣ ከተኛውም ኃይል በላይ የሆነ የመንፈስ ቅዱስ ኃይል ነው። ጌታ ኢየሱስ ክርስቶስ እንደዚህ አላቸው፤ ካለዚህ ኃይል አንድ እርምጃ እንኳን መራመድ አትችሉም። ፈሪና ድንጉጥ የነበሩ እነ ጴጥሮስ በአይሁድ ሸንጎ ፊት በሚገርም ኮንፊደንስ ስለ ኢየሱስ ክርስቶስ ትንሣኤ ማወጅ የቻሉት ይህንን ኃይል ከተቀበሉ በኋላ ነው። ክርስቶስን የምትከተሉ ክርስቲያኖች በሙሉ ምስክሮች ሆነን ነው የተጠራነው እንጂ ጠበቆች ሆነን አይደለም። ተከራከርልኝ ብሎ ኢየሱስ የጠራው ሰው የለም። ተከራከርልኝ ብሎ ኢየሱስ የጠራው ሐዋርያ የለም። ተከራከርልኝ ብሎ ኢየሱስ የሾመው ሊቀ ካህን የለም። ተከራከርልኝ ብሎ ኢየሱስ የሾመው ሃይማኖተኛ የለም። የዳነ ሰው ኃላፊነቱና ድርሻው ስለ ኢየሱስ ሞትና ትንሣኤ መመስከር ነው። ስለ ክርስቶስ የሚከራከር ሰው ኢየሱስ ከሞት እንደተነሳ አያምንም ማለት ነው። ሌሎች ሰዎች ሃይማኖታቸውንና ፍጡራንን ወክሎ የሚከራከሩት ሞቶ ስላልተነሱ ነው። አፈር ለብሶ ድንጋይ ተሸክሞ ስላሉ ነው። ያድንናል ብሎ የሚያምኑት ራሱን ወክሎ መከራከር ስለማይችል ስለሚከተሉት አምላክ ይከራከራሉ። ክርስቶስ ኢየሱስ ከራሱ አልፎ ስለ እኛም ጭምር ስለሚከራከር ክርስቲያኖች ኢየሱስን ወክሎ አይከራከሩ፣ ግን ይመሰክራሉ። ኢየሩሳሌም በይሁዳ በሰማሪያና እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። መዳን በሌላ በማንም እንደሌለ መስክሩ ነው ያላችሁ። የእኛ ግዴታ መመስከር ነው። እያንዳንዱ ክርስቲያን ሰባኪ እንዲሆን አልተጠራም፣ ምስክር እንዲሆን ግን ተጠርቷል። ምላስ ሁሉ ጌትነቱን እያወጀ ጉልበት ሁሉ ለእርሱ እየተንበረከከ በብዙ ክብር ከቅዱሳን ጋር ተመልሶ እንደሚመጣ እንመሰክራለን። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ የእግዚአብሔር ቃል ሲናገር ከላይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው። ከዓለም መፈጠር በፊት ከእግዚአብሔር ጋር የነበረ የእግዚአብሔር ቃል የሆነ የናዝረቱ ኢየሱስ ነው። ከላይ የወረደው በድንግል ማርያም ውስጥ አድሮ ሥጋ ለብሶ ተወለደ። ሰውን ለማዳን ፍጹም ሰውና ፍጹም አምላክ ከሆነ በሰዎች መካከል በአካል ተገኘ። በመስቀል ላይ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ። ስለዚህ ጌታ ስንመሰክር ማፈርም ሆነ መሸማቀቅ የለብንም። በሚገርም ድፍረት ነው መመስከር ያለብን። በሚቀጥለው ዘመን ድብልቅልቁን የሚያወጣ ትውልድ እየመጣ እንደሆነ ይሰማኛል ማኅበራዊ ኑሮ የማይዘው ለሃይማኖታዊ ስርዓት ቦታ የማይሰጥ አንዳች ነገር ኮንፎርማይዝ ሳያደርግ የኢየሱስን ትንሣኤ የሚናገሩ ሴቶችና ወንዶች እየመጡ ናቸው